ከጀርባ ያለው ምንድን ነው ናሁም? እን ይህ ማስጦታ ተሰጥቶኝ ነው የራሴ ፎቶ። ፔንቲንግ ኦር ጀስት አ ፒክቸር? በማሽን ነው የተሰራው። እንጨት ፔንቲንግ ነው ወይንስ ፎቶ ነው ነው ያልኩ። በማሽን ከተሰራ ፔንቲንግ አይደለማ ፎቶ ነው ማለት ነው። በቃ እንደዛ ብላታምን እንዴት አለ እኔ ፔይንቲንግ ፔይንቲንግ ምንድን ነው ፔይንቲንግ ነው እንጂ ድግሪ አለኝ ማስተርስ አለኝ ውድ ወርክ ነው የሚባል አይ ፔይንቲንግ በእጅ የሚሳል ስዕል እና በፎቶ የሚሳል ስዕል ነው እኮ ይሄ ውድ ወርክ ነው እንጨት ላይ የሚሳሉ ስዕሎች ናቸውየሚገርምሽ ፔንቲንግ ነው ማለት ነው ፎቶ አይደለም እኮ ታዲያ እሱን እኮ የሚያልኩ እንዴት አሳምሮ እንደሳለኝ እንደዚህ ነበር። ከግን ድሮ እንዴት አይ እንደ ፎቶ ነበር ኮይ ድሮ። እኔ እኮ ሱፍ ሳረግ እኮ አንተ እንዴት እንደሚያምርብኝ! እኔ እኮ እንደዚሁ አይመርብኝ ብዬ እኮ ትቼው እኮ ነው አለ እ ትንት ሱፍ አለ። አረ እኔ ሱፍ የለኝም። ይ ኪራይ ነው። ሁለት ወይ ሶስት ነው የሚኖር። አንተ መቶ ጂንስ ነው የሚኖር ጂንስ ብዙ የሚኖር። አረ እኔ ሱፍ የለኝም ሲጀምር ኦፍኮርስ ጂንሶች ናቸው የሚኖሩ እንጂ እኔ አሁን በተቃራኒ ነው። እኔ ብዙ ሱፍ አለኝ። አንተ ደግሞ ብዙ ጂንስ አለ። ልዩነታችን እሱ ነው። አንተ ብዙ ሽቶ አለ። እኔ ደግሞ አንድ ሁለት ሶስት ሽቶ። የእኔ ኮ ፓሽኔ ስለሆነ ነው፣ ሽቶ መቀባት ስለምወድ ነው። ሽቶ በጠረንት በሽታ ትለያለህ። እንዲ ውይ በጣም ለብርድ ጊዜ የሚቀቡ ሽቶች እስኪ የተወሰኑ ጥራል። እዛ ደረጃ አልደረስኩም፣ የብርድ እና የሙቀት አልደረስኩም። አሁን ግን በዚህ ክረምት ምን አይነት ሽቶ መቀባት አለብኝ የሚለውን የኔን አድቫይዘር እያማከርኩት ነው፣ ኦርደር እንዲያደርግልኝ። ኦኬ ሽቶ አይደለም ኖርማል ነው አድቫይዘር አድቫይዘር መኖሩ ነው የሚያስቅህ ወይንስ እሱ ቼክ እንዲያደርግ ነው እንጂ ለምን ይስቃሉ እነሱ አንድ ይስጠሃ ምናምን ነገር ሲሉኝ ያስቁኛል እኔ ምን ልበላቸው አሁን ቆይ አንተ ያሳቀህ እነሱንም ያሳቃቸው የኔ አድቫይዘር ክረምት ላይ የምቀባውን ሽቶ ቼክ እያደረገልኝ ነው ያልኩት ነገር ነው ያልተዋጠላቸው ይሄን ማድረግ ኮስ ነው እንዴ ኖ የላይፍ አድቫይዘር አለኝ እኔ። ያ የላይፍ አድቫይዘር ቢዝነስ አድቫይዝ ያደረገኛል፣ አለባበስ አድቫይዝ ያደረገኛል። አሁን ደግሞ አንተ ስትነግረኝ ትዝ አለኝና ክረምት ላይ ምን አይነት ሽቶ መቀባት እንዳለብኝ ስራው ነዋ። ጎግል አድርጎ ይሄ ይሄ ነው ይለኛል። ኦርደር ያደርጋል ማለት ነው። አልተዋጠለትም ወሬው። አለው አለው አይ የላይፍ አድቫይዘር አለ ማለት አሁን እንደዚህ አርግ፣ እንደዚህ አርግ፣ በዚህ በኩል እንደዚህ አርግ ምናምን የሚልም አዎ። እንዴ ያለ አድቫይዘርማ እንዴት ትኖራል? አድቫይዘርማ ግድ ነው። ስለዚህ አሁን የላይፍ አድቫይዘር ነገ የምትለብሰው ልብስም ምናምን ይመርጥልሃል። ክረምት ላይ የምትቀበውን ሽቶ በበጋ የምትቀበውን ሽቶም ይመርጥልሃል። አሁን ልጀምር ነው አሁን የልብሱን፣ ትክክል ነህ። የሽቶም ግን አሁን ከአንተ ሰማው ለካ፣ የበጋና የክረምት ሽቶ አለ። አላወቅኩም እሱን። ክረምት ላይ አሁን ለምሳሌ ሽቶ አብዛኛው ጊዜ ሙቀታማ ቦታ ላይ አይሸትም። ሙቀታማ ቦታ የሚቀቡ ሽቶዎች አሉ። እኔ በብዛት ፍሪጅ ውስጥ ነው የማረገው። ሽቶዎችን ፍሪጅ ውስጥ ስላረካቸው፣ ሙቀታማ ቦታ ስለተቀ እኔ ፍሪጅ ውስጥ ነው የማደርገው። እሸቱ ይኸው ፍሪጅ ውስጥ ብታደርገውም ሙቀታማ ቦታ ስትቀበው እኮ ፍሪጅ ውስጥ ስለሆነ አይሸትም። አንድ ነገር ልንገርህ፣ ከዚህ ስትወጣ፣ ከላይ ስትወጣ ሽቶ በምን አይነት ቦታ ላይ ቢቀመጥ ጠረኑ ሊቆይ ይችላል፣ ኳሊቲው ይጨምራል የሚለውን ደግሞ ቼክ አርግ። አሁን ሰው ይሄን ስታወራለት እንደ አንጀባ ነው የሚወስደው። ሽቶ በጣም ቀዝቃዛ ቦታ ከቻልክ ፍሪጅ ውስጥ ብታረግ የበለጠ ጠረኑን እንደገና ነው ስትቀባው፣ በጣም አሪፍ ይሆናል። እኔ ራሴ ያስቆኝ ነገሩ ለምን ሰው እንደ ጉራ ነው የሚያስቆኝነን